እሬቻ እንግዲህ ደምቆ የሚታዩበት ውበት የሚጎላበት የብዙሀኑ ባሉበት ቦታ ለማሳየት እድል ከፍቶልናል። አምና ያቀረብኩትን ዛሬ ዘንድሮ ያቀረብኩትን ጥሩ ጥሩ የተለያዩ ዲዛይኖች አሉ። ደምቄበት፣ አክብሬበት ይሄንን እንድስናገና። አዎ ይሄ ሁሉ ያቀረብኩት በቃ የአምና አይደለም ሁሉም ባጋዳም የኦሮሞን ባህል የሚያሳየው ዝቅተኛ ዋጋ የሚባለው አሁን እስከ 1300 ውደት ምናምን ማለ። እንደምትመለከቷቸው የተለያዩ የባህል መገልገያዎችም በዚህ ኤግዚቢሽን ላይ ይገኛሉ። ከሰው ተቀብለን የመጣ ነው። ሰው በእዛዝ ነው የምንሰራው። 4500 ብር ይሄ ደግሞ ቦራቲ ነው የሚባለው። ብዙ ቦታ አይታዩም። አሁን ይሄ ባህሉ እድሉን ያመጣልን ይሄ ኢሬቻ ባህል